ሳለ ፍቅረኛ ለምናምን ነው እሱ መጨረሻ ላይ ትመልስልኛለ። ዝም ብለህ የለኝም የለኝም። እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ። እሱ የለኝም ብሏል። ሚስትም፣ ፍቅረኛም፣ ልጅም ምንም የለኝም ብሏል። ነገሩ ከማን ትማራለህ? እንዴት ናችሁ? ቀለበት ያጥንቴ ፍላጭ ይላል። ተወዳጁ አርቲስት ሙሉአለም ጌታቸው ሐሙስ ዕለት ለፍቅረኛው ሶሊያና የታገቢኛለች ጥያቄ ያቀረበ ሲሆን እሷም እሺ ውዴ አገባሃለሁ ብላ እሽታዋን ገልጻለች። መብሩክ፣ እንኳን ደስ ያላችሁ ይላል። እንግዲህ አርቲስት ሙሉአለም ኦልሞስት የዛሬ አራት ዓመት ምናምን ይመስለኛል፣ ድል ባለ ሰርግ ከዚች ቆንጅ ዬዱት ጋር ተድሮ ነበረ። እንግዲህ ሁለተኛ ሚስት ይሁን ያችን ፈቱ እችን እያገባ ይሁን እንዴት እንደሆነ አልገባኝም። አሁንም ቀለበት አድርጓል ጠይቆ እሺ ተብሏል ማለት ነው። እንግዲህ ያችን የመጀመሪያ ሚስቱን የት አድርጎ ነው የሚለው እንግዲህ ወደፊት እንሰማለን። በነገራችን ላይ መጀመሪያ ማግብቶ በመሀልም ደግሞ ከአንዲት አርቲስት ጋር እንደነበረ ሲወራ ሰምተናል። ሰዎች ስንተኛ እንደሆነች ደግሞ አለዋለም። ለማንኛውም አስገርሞኝ ነው። ይሄ ልጅ ሳም ይባላል፣ በቪዲዮ ላይ የተመለከትነው ማለት ነው። ባለትዳር ነው። ኦልሞስት ካገባ አመት ከስድስት ወሩ ነው። ኢትዮጵያ ነበረ፣ ባለቤቱ ደግሞ አሜሪካ ነበረች። አግብታ ነው ወደ አሜሪካ የወሰደችው። አሜሪካ ከገባ ገና አመት ከስድስት ወሩ ነው ማለት ነው። ትዳር ጀምረው አሜሪካ ከገባ ሶ አሁን ደግሞ ላይቭ ላይ ቆንጆ ቆንጆ ሴቶችን ሲያይ ቀለበቱን እያወለቀ ባለትዳር አይደለሁም ይላል። እንግዲህ አጋጣሚ ከቤታየው ጋር ተገናኝቶ ስትጠይቀው ባለትዳር አይደለሁም ብለዋል። ግን ልጁ ምንድነው? ነው ባለትዳር ነው። ስንት ዋጋ ከፍላ ነው ባለቤቱ ከኢትዮጵያ ወደ አሜሪካ የወሰደችው። እሱ ግን እንግዲህ በምታዩት መንገድ ላይቭ ላይ አደባባይ ስንት ሺህ ሕዝብ የሚመለከተውን ቪዲዮ ላይ ባለትዳር አደለውም ብሎ ሚስቱን ክዷል። ስንት ዋጋ የከፈለችለትን ማለት ነው እንግዲህ፣ ወንዶች እንደዚህ ናቸው። እንግዲህ ያችን ቤት አስቀምጦ ስንት ዋጋ የከፈለችለት ቤት ተቀምጣ ላይቭ ላይ ደግሞ ለማማለል ሌሎች ሴቶች፣ እንደምታዩት በእርግጥ ቆንጆ ነው። ሶ ይሄንን መልኩን የተጠቀመ ባለትዳር አደለውም ይላል ማለት ነው። በነገራችን ላይ ቤታዩ ጋብቻ አይደለም የገባው ሰሞኑ ብዙ ልጆች ሲከታተሉት ነበረ። የልጅቷ ጓደኛ የሆኑ ማለት ነው። እና ቀለበቱን ከላይቭ ሲወጣ ያጠልቀዋል። ልክ ላይቭ ላይ ሲገባ ግን ያደርገዋል ማለት ነው። በጣም ያስገርማል። እንግዲህ ወንዶች ወንዶች እንደዚህ በሚስታቸው ላይ ቺት እያደረጉ እንደዚህ እየካዱ ሚስት እንዳላቸው፣ ሌሎቹም ደግሞ ያችን ፈታ ይሁን ሳይፈቱ ይሁን አላቅም እንግዲህ፣ እውቅናቸውን ተጠቅመው ይሁን አላቅም ከአንዴም ሁለት ሶስቴ ሲያገቡ እንደዚህ እየተመለከትን ነው። አርቲስቶች ሶ አስጌደንደሾ ካዲያ ምን ሆኖ ነው? ምን አይነት ሴት ልቡን ብሰብረው ነው ያፈቀረ ሴት አፍቅራ ያበደች ሴት ካመጣችሁ እኔ ደግሞ ሞቶ የተነሳ ሰው አመጣለው። ሶ ይሄ ንግግሩ ደግሞ ወንጀል እንደሆነ የህግ ባለሙያዎች እየተናገሩ ነው። ምን ይላል አስጌ? ሴቶች አፈቁም የሚለው ንግግሩ ሶስት አመት ያስቀጠዋል። የህግ ባለሙያና ጠበቃ ወይዘሮ ሰብለ አሰፋ እንደተናገረችው ድምፃዊው ከአምስት ሺህ በላይ ተከታይ ባለው ድህረ ገጹ ላይ ሴቶችን በአንድ ክበብ ውስጥ አጭቆ ሁሉም አንድ አይነት ናቸው የሚል ድምዳሜ እጅግ የተሳሳተ ነው ብላ ይሄ የተናገረው ንግግር በአዋጅ ቁጥር በአዋጅ ቁጥር 1185 መሰረት 3 ዓመት ስራትና የመቶ ሺህ ብር ቅጣት እንደሚያስቀጣ ጠበቃ ሰብለ ተናግራለች። ማለት ነው እና አስጌ ምን ደርሱበት ነው? እንግዲህ አስጌ እንደዚህ ብሎ ነበር የጻፈው፣ እናንተ መመልከት ትችላላችሁ። በፍቅር ያበደ ሴት ካያችሁ እኔ የማይሞት ሰው አሳያችኋለሁ። ቅድም ሞቶ የተነሳልኩት ተሳስቼ ነው፣ የማይሞት ሰው ነው የሚለው። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድን ልጅ ብቁነት ብር፣ ቁመናና ደህንነት ይህ ነው ዋና መለኪያዋ። ይህ ደግሞ ፍቅር አይባልም ይለናል። በእርግጥ ከገጠመው አንፃር ነው እሱ የተናገረው። እንግዲህ ሚዲያ ላይ ሲወራ እንደሰማ ነው። በዜናም ደረጃ የሰማ ነው፣ በድምጽ ማለት ነው እንግዲህ አስጌደንደሾ ባለትዳርና የአንድ ልጅ አባት ነው። ሚስቱ ያገባችው ለጥቅማ ጥቅም ብላ እንደሆነ እና ስታወራ እንደሰማ ይሄንን እንደሰማ ንብረቶቹን በጠቅላላ በቤተሰቦቹ ስም አርጎ ፍቺ ስጠይቀው በእሱ ስም ምንም አይነት ንብረት አልነበረም። ስለዚህ እንደዚሁ ተለያይተዋል፣ ማለት ነው። ማለት ፍቺ ፈጽመዋል። ግን ንብረት ከሱ ምንም ያገኘችው ነገር የለም። ምክንያቱም እሷ ንብረቱን ብላ ገብታ፣ እንዳለው ሴት ልጅ የምታየው ምንድን ነው? ቁመና፣ ገንዘብ ምናምን ነው። ስለዚህ ገንዘቡን ብላ ገብታ፣ ግን ደግሞ እሱ ደግሞ ቀድሞ ነቅቶባት ስለነበረ ንብረቱን እንዳሸሸ እሷ ስትፈታው ደግሞ ምንም አይነት ገንዘብ እንዳልተካፈለች ነው ሲወራ የምንሰማው። ሰው ከዛ ተመርኩዞ ነው እሱ የተናገረው እያለ ነው። በእርግጥ በቪዲዮ ምን ብሎ ተናግሯል? ቤተሰቦች፣ የሴት ቤተሰቦች ሽማግሌ ሲልኩ፣ ወንዶች ወደ ሴቶች ቤት ሽማግሌ ሲልኩ፣ ምን አለው ብለው ነው ቤተሰቦች የሚጠይቁት። ላይክ ማለት ገቢ ማለት ነው። ምን አለው ነው ብለው የሚጠይቁት እና ይሄ አስተሳሰብ መቅረት አለበት እያለ ነበረ ትምህርት ሲሰጥ የነበረው በእርግጥ አስተሳሰቡ ልክ ነው፣ ከደረሰበት አንጻር ማለት ነው። ምንድነው የሚያስቀጣው የሚለውን በእርግጡ ምንም አይዶ ነው። የህግ ባለሙያዋ ሰብለ ምነክቷት እንደሆን አላቅም። ከተቻለ ኖ እኛ አፍቃሪ ነን፣ ታማኝ ሴት ነን ብላ መልስ መስጠት ትችላለች ራሷን ወክላ፣ ወይም ደግሞ እኛ ገንዘብን፣ ቁመናን፣ ሀብትን ምናምን ሳይሆን የምናየው ዋናው ፍቅር ነው የምንል ሴቶች አለን ብለን ድምፅ ነው መሆን ያለብን፣ እንጂ የተናገርከው ነገር ስህተት ነው፣ የተናገርከው ነገር ኖ የለም ብሎ በህግ ማስቀጣት ፌር አይመስለኝም። እኔ እንደማስበው ማለት ነው። ለምን ጥቅም ፈላጊ ሴቶች አሉ አሉ፣ ፍቅር ፈላጊ ሴቶች አሉ አሉ። ስለዚህ እኛ ፍቅር ነው የምንፈልገው የሚሉ እንዳሉ ሁላ ኖ ምን አባቱ መልክ ምን አባቱ ምናምን ገንዘብ ነው ዋናው የሚሉ ሴቶችም ስላሉ እሱ ከደረሰበት አንጻር ይሄንን ቢናገር የሚያስቀጣው ነገር አይመስለኝም። ግን ሶስት አመት ያስቀጠዋል እና መቶ ሺ ብር ኢትዮጵያ ግን ወዴት እየሄደች ነው? የሚያስቀጣ ነገር እያለ የማስቀጣ ነገር ሲያስቀጣ ስንት ወንጀል የሚፈጽሙ አሉ። ስንት ጾታዊ ትንኮሳ የሚያደርሰዋሉ በተግባር የሚያረጉት ብቻ ሳይሆን ትንኮሳ እንኳን የሚያደርጉ መቀጣት ሲገባቸው ህግ ተቀርጾ ይሄ ይሄ ህግ ያስቀጣል ማለት ሲቻል ገና ለገና የምታፈቅር ሴት የለችም ስላለ ቅጣት ምን ማለት ነው አልገባኝ። እንግዲህ ጠበቃ ሰብ ላይ ያው ሶሻል ሚዲያ ላይ በደንብ ትታወቃለች። ያው በደንብ ትተረትናለች ህጉን የሆነ ነገር ስተ ሲሰራ ይሄ በዚህ በዚህ ነው ብላ ትላለች። ግን አስጌ ላይ ሜይ ቢ ታዋቂ ስለሆነ ሊሆን ይችላል። አይ ዶንት ኖ ከደረሰበት አንጻር ግን ምንም ማለት ላይሆን ይችላል። እሱ እኔ ደርሶብኛል ብሎ ካለ በህግ የሚያስቀጣው ነገር የለም። ወንዶች ደግሞ በተግባር እንደዚህ ሲፈጽሙ እያየን ነው። ያ ሚዛናዊ ለመሆን ሴቶች ብቻ ሳይሆኑ ወንዶችም አሉ። ስለዚህ ይሄ እንትን ነው ያለ ነገር ነው። ለምሳሌ ሳሚን ስንት ዋጋ ከፍላ አሜሪካ ድረስ የወሰደችው ሚስት እያለች ሚስት የለኝም ብሎ ሌላ ሴት ሲያማልን እንመለከተዋለን። ሌላም ሴት ደግሞ ባልኖሯት ባሏን አስቀምጣ ከሌላ ሰው ጋር ቺት የምታደርግ ወይ ደግሞ ባል የለኝም ብላ የምትናገር ልትኖር ትችላለች። ግን ባሏን አግብተው ሊሆን ይችላል። ግን ደግሞ ጥቅም ፈልጋ ልትሄድ ትችላለች። ስለዚህ ይሄ ነገር ያስቀጣል የሚለው አያስኬድም። እኔ አስጌ አይዶ ታዋቂ ስለሆነ በዛ እንትን ለማለት ካልሆነ በስተቀረም ማለት ነው። ለማንኛውም ከእንደ ሳሚ አይነት ወንዶች ተጠንቀቁ። እንግዲህ ሳሚ ቆንጆ ነው። እውነት ለመናገር በጣም ቆንጆ ነው። ሚስቱም ከነ ቤታዮ አታንስም ቆንጆ ናት። ስንት ዋጋ ከፍላ ነው አሜሪካ ድረስ ያመጣቸው? ግን እሱ ይሄን ነገር ሳይረዳ ደግሞ ገና አዲስ ነው። የአሜሪካን ህይወት እንኳን በቅጡ አይለመደውም። ገና አመት ከስድስት ወሩ ነው። እንግዲህ በአመት ከስድስት ወሩ በአካል እንኳን ለማገኛቸው ሴቶች በሚያሳዝኑ ሁኔታ እንደዚህ ባለቤት እየካደ ነው ማለት ነው። ስንት ዋጋ የከፈለችለት እና ወንዶችም አሉ። አርቲስት ሙሉ አለም እንግዲህ እንደምናውቀው በቅርቡ ነው ያገባው ሶስት አመት አራት አመት እንደዛ የሆነውም ሶሻል ሚዲያ ላይ ያገባ ብለን በሰርግ ከተዳረ እንደሁም ድል ባለ ሰርግ ነው የተዳረው አሁን ሁለተኛ ደግሞ እንደ አዲስ ያው ሚዲያ ላይ የተነገረለት ነው። ሰው አሉ፣ በቃ ወንዶችም አሉ፣ ሴቶችም አሉ። ስለዚህ አስኬን የሚያስቀጣው ነገር ያለ አይመስለኝም። ናይዶ ፍታዊ ብንሆን